ሰላም እንዴናችሁ? እንግዲህ ዛሬ ምግብ ልሰራ ነው። ሽንኩርታችንን ጎረድ ጎረድ አድርገን ሀራ ሁዝብሁ ይባላል። ምስር ነው የምሰራው እና ምስራችንን አየት አየት እያደረግን ነው። ከዛ ምስሩን አጠብን፣ በደንብ አጠብን፣ ጽድት አድርገን ማለት ነው። እና እዚህ ጋር ደግሞ ጎረድ ጎረድ ያደረግነውን ሽንኩርታችንን እንደዚህ ጎልድ እስከሚመስል ጥብስ አደረግነው። ምስራችንን መቀቀል ጀመርን እና እንደዚህ ተክ ተክ ተክ እያለ ነው። ከዛ ሽንኩርት በደቀቁ ከዝፈን እንደዚህ እያማሰልና ሽንኩርቱን በደንብ ማብሰል አለብን እና አበሰለን። ነሽንኩርት ደግሞ መጨመር አለብን ሶስት ፍሬ አራት ፍሬ ነጭ ሽንኩርት ያስፈልገናል። እና ነጭ ሽንኩርታችንን ጨመርን ማማሰል ጀመርን። እና እላችኋለሁ በጣም የሚጣፍጥ እኔ በጣም ነው የምወደው፣ እንደዚህ አይነት ምግብ ማለት ነው። እና ምስሩ በጣም ይበቃዋል። በጣም አላበሰልኩትም። ትንሽ ሲቀርብ ከሞን አደረግኩኝ፣ ክዝብር አደረግኩኝ። ከዛ እንደዚህ አይነት ፓስታ ሰባ ብሬ ሶስት ጥቅሎ ስብርብር አድርገን ጨመርንበት። እላችኋለሁ ይሄ ደግሞ ቴምር ህንድ ይባላል። በሙቋ ዝብዝፍ እናደርገዋለን እና በጣም ሌሙን ነገር ስላለ ይጣፍጣል። ነጭ ሽንኩርታችንን ክዝብራ አስተካክለን አጣጥበን አስቀምጠን ነበረ። ከዝብራችንን እንከትፋለን፣ ድቅቅ አድርገን ማለት ነው ድቅቅ አድርገን እንከትፋለን ከዝብራችንን በደንብ አድርገን። ከዝብራውና ነጭ ሽንኩርቱ አንድ ላይ ነው የሚጠበሰው ማለት ነው እና ነጭ ሽንኩርቱንም እንከትፈዋለን። እንትኑንም ከዝብራውንም ደግሞ በደንብ አድርገን እንከትፈዋለን። ላቸዋለኝ እና በጣም ጎበዝ ነኝ ስከትፍ። ነጭ ሽንኩርታችን እንደዚህ ያደቀቅን ቼክ አደረግን፣ ንቂጡ እንዳይዘብን ይሄንን ደግሞ በጣም አሪፍ ላይ ነው። እዚህ ጋር ቴምር እንዲያልኳችሁን ጨመረን አጠንፍፈን እና በጣም ነው የሚያጣፍጠው፣ በነገራችን ላይ ማለት ነው እና ማሰል ነውና ትንሽ ፍሬሽ ከዝብራ ግማሹ ማለት ነው። ቅድም የከተፍኩትን ግማሹን አደረግኩበት እና አሁን እዚህ ጋር እንትን እየጨመርኩበት ነው። ርማን ብስርማን እየጨመርኩበት ነው እና ከዛ ነጭ ሽንኩርታችንን መጥበሻ ላይ ያደረግን በወይራ ዘይት፣ በዘይት ዘይቱን ነው የሚጠብሰው እና በሱ ነጭ ሽንኩርቱን ጠበስ ነው። በደንብ አድርገን ቀላስ ከሚል ከዛ ከዝብራውን አደረግን። ከዝብራችንን አድርገን አንድ ላይ ሽንኩርቱና ከዘብራውን አንድ ላይ እሸት አድርገን፣ በጣምም ሳይበስል እንትን አትክልትነቱን ሳይቀየር እነዚህ አረንጓዴ እንዲሆን አድርገን ሰራ ነው። ጠበስ ጠበስ አደረግ እንደዚህ ያስተካከልና አሁን ምግባችንን ልንጨርስ ነው እላቸዋለሁኝ። እንደዚህ በሳህን አደረግነው፣ እንደዚህ ዲኮር ሰራንለት የተጠበሰ ሽንኩርቱን አድርገን ማሻላ በጣም ነው የሚጣፍጠው በነገራችን ላይ ማለት ነው እና በጣም ይጣፍጣል ሞክሩት ቤታችሁ ስሩ እላችኋለኝ